ጥቅም ላይ የዋሉ የፕላስቲክ ምርቶች ለአካባቢ ብክለት ያላቸው ተጽዕኖ ከፍተኛ በመሆኑ ፕላስቲኮችን ወደ ከባቢ ከመልቀቅ ይልቅ መልሶ ጥቅም ላይ ማዋል እንደሚገባ ይመከራል። ከወራት በፊት የተመሰረተው ፋብሪካም ያገለገሉ የፕላስቲክ ምርቶችን ለግብአትነት በመጠቀም ለግንባታ ስራዎች አስፈላጊ የሆነውን የፕላስቲክ ፎርምወርክ ያመርታል። ምርቱ ከፕላስቲክ ነክ ነገሮች እንደ ጥሬ ዕቃ ተጠቅመን የምናመርተው ነው። ለምሳሌ የኮልን ስራ ህንጻ ግንባታ የኮሎን ስራ ይኖራል። ለኮሎን ስራው ይጠቀሙበታል። ሌላ ደግሞ ትልልቅ ህንፃዎች የስላብ የሚሞሉበትና ኮንክሪት በሚሞላበት ጊዜ ይሄንን ማስደገፊያ ተደርገው ህንፃዎችን የሚገነቡበት መሳሪያ ነው የምናመርተው። በአንድ አመት ወደ 1 ሚሊዮን ካሬ ሜትር ስኩዌር ያመርታል። በዋናነት ይህ ፕላስቲክ ፎርም ወርክ የምናመርትበት ጥሬ ዕቃ ከኋላ ይጨመራል። ዋናው ሲስተም ቋቱ ጋር ቋቱ ላይ ከተጨመረ በኋላ አስፈላጊውን ቴምፕሬቸር አግኝቶ ሞቆ ከቀለጠ በኋላ በደንብ ወደፊት ተገፍቶ በኤክስትሩዥን ፕሮሰስ ነው የሚመረተው። ከዛ አስፈላጊውን ሼፕ ተሰጥቶት በቫኪዩም ሼፒንግ ፕላትፎርም አለው ማሽናችን። እሱን ካደረገ በኋላ አስፈላጊውን ሸፈን ነገር ይዞ ይወጣል። የአንድ ግንባታ የኮንክሪት ሙሌት ሲከናወን ሙሌቱን ደግፎ እስከሚደርቅ የሚያቆይ ፎርምወርክ አስፈላጊ ሲሆን በሀገራችንም፣ የብረትና የእንጨት ፎርምወርክ አገልግሎት ላይ ይውላል። በርካታ ዛፎችን በመቁረጥ የሚዘጋጀው የእንጨት ጣውላ ፎርምወርክ ቢበዛ አምስት ጊዜ አገልግሎት ላይ የሚውል ሲሆን ይህ የፕላስቲክ ፎርምወርክ ግን በተደጋጋሚ አገልግሎት ላይ የሚውል እንደሆነ ተገልጿል። ከፍተኛ የሆነ የደን ጭፍጨፋ ያስከትላል የእንጨቱ ማለት ነው። ይሄ ፕላይ ውድ ደግሞ ከፕላስቲክ የምናመርት ስለሆነ ይህንን የምከላከል ነው። ለሀምሳ ጊዜ እና ከዛ በላይ በተለያዩ ጊዜ ደጋግመን ልንጠቀምበት የምንችል ስለሆነ ኮስት ኤፌክቲቭ ነው፣ ዋጋን ይቆጥባል። ይህንን አስደግፈን ኮንክሪቱን ሞልተን በምናነሳበት ጊዜ በጣም ስሙት ነው የሚሆነው እና ለልስን ለስምንቶ ለሌላ ነገር የምናወጣውን ወጪ ይቀንሳል ማለት ነው። በተጨማሪም የፕላስቲክ ፎርምወርኩ አገልግሎቱን ከጨረሰ በኋላ እንደገና ጥቅም ላይ እንዲውል ተደርጎ መልሶ የፕላስቲክ ፎርምወርክ ይመረትበታል። ለባለሙያዎቹ ለመጠቀም በጣም ቀላል እና ምቹ፣ በጣም ውስብስብ ለሆኑ ኮምፕሌክስ ለሆኑ አርኪቴክቸራል ስትራክቸሮች በቀላሉ ልንጠቀምበት የምንችለው እና እንደገና ደግሞ አስፈላጊ ከሆነ ሪሳይክል አድርገን የምንጠቀመው ምርት ነው ከተጠቀምን በኋላ ራሱ ማኑፋክቸሪንግ እንትኑን ኮንስትራክሽኑ ነው የሰሩ አካላት ማለት ነው። ከኛ ገዝተው ከተጠቀሙና አገልግሎቱን ከጨረሰ በኋላ እንደገና ከነሱ ገዝተን ሪሳይክል አድርገን ወደ ፕሮዳክት ቀይረን እንጠቀምበታለን። ስለዚህ አካባቢን ብክለት የሚባል ነገር የለውም። መጀመሪያ ምንድን ነው ይታጠባል። ማጠቢያ ማሽን ውጭ አለ። ይሄኛው ታጥቦ የመጣና ተፈጭቶ የተዘጋጀ ነው። ይሄ የተዘጋጀው በዚህ በኮንቬር ቤልት አማካኝነት ወደ ማቅለጫ ወደ ስክሩ ይሄዳል። ከዛ በኋላ ወጥቶ በሳይዙ መሰረት፣ በፈለግነው ሳይዝ መሰረት መጥቶ ተፈጭቶ ወደ ምርት ይሄዳል። ፋብሪካው በተለያዩ ሙያዎች ለሰለጠኑ ሰዎች የስራ እድል መፍጠር የቻለ ሲሆን ምርቱንም በብዛት ወደ ገበያ የማቅረብ እቅድ አለው። ሪሳይክል አድርገን እንደገና ለፎርምወርክ እንደዚህ ለሚወጣው ለአዲሱ ስራ ማዘጋጀት ነው። በዋነኛ ስራ ግን በተጓዳኝም ሌላ ሌሎች ስራዎችን እንሰራለን። እዚህ ጋር ፕሮዳክሽን ላይኑ ላይም ሌሎች ስራዎችን እናግዛለን ማለት ነው። እዚህ ከመጣሁ ቅርብ ነው። አሁን ስድስት ወር ምናምን እየሆነኝ ነው። ስድስት ወር ሆኖኛል። እና አሪፍ ስራ እድል ፈጥሮልን ራሳችንን ችለን እያሳደርንበት ነው። ወደ መቶ ሀያ የሚሆኑ ሰዎች በዚህ ፋብሪካ ውስጥ ስራ ጀምረዋል። ቀጣይ ሙሉ በሙሉ ወደ ስራ በምንገባበት ጊዜ ከሁለት መቶ በላይ ለሚሆኑ ዜጎች የስራ እድል እንፈጥራለን ብለን እናስባለን። እቅዳችንም በዚህ ልክ ነው ማለት ነው። ፋብሪካው ከሀገር ውስጥ ገበያ በተጨማሪ ምርቱን ለውጭ ገበያ የማቅረብ እቅድ እንዳለውም ተገልጿል።